ዛሬ ደግሞ ለየት ያለ ነገር ይዤላችሁ መጥቻለሁ እንሻአላ። አሰላሙ አሊኩም ወራህመቱላሂ ወበረካቱሁ። ወዲህና የተከበራችሁ የዘድ ቤተሰቦች እንዴት ናቸው ወደ ወይ ያላችሁ ወይ? እስኪ ቪዲዮም በላይክ ጀምሩልኝ ወይም በሼር ጀምሩልኝ ማበረታታት ተቀጥሉ። እናንተ ካበረታታችሁ የበለጠ ነገር ለመስራት እሞክራለሁ፣ ምክንያቱም እናንተ ካላበረታታችሁ ሞላር አይኖርም እና። እናንተ ላይክ ስታደርጉ ሼር ስታደርጉ አብሽሩ በርቼ ስትሉኝ፣ እኔ ደግሞ ለበለጠ ዝግጁ ሆኜ እመጣለሁ ማለት ነው። እሺ፣ እንዴት ናችሁ? ደህና ናችሁ አይደለ ወይ? እስኪ ዛሬ ደግሞ እጅግ በጣም ምርጥ እና፣ በነገራችን ላይ እኔ ማንኛውም ነገር ስሰራ ወይም ሰው የተጠቀመው ነገር ወይም ደግሞ ጉግል ላይ ገብቼ እጠይቃለሁ፣ አለበለዚያ ደግሞ ሴት ሰዎች ይጠይቃሉ ማለት ነው። ሳልጀምር በፊት ውዶቼ የምትጠቀሙት ይሄ ለእርጉዝ አይመከርም፣ ለነፍሰ ጡር አይመከርም፣ የምታጠባ ሴት አይመከርም እና ለቀጭንም ሴትም አይመከርም። ምክንያቱም ለበለጠ ደግሞ እናንተ ለበሽታ ትጋለጣላችሁ ማለት ነው። እንደዚህ ቀጫጭኖች ደግሞ ጡት ብቻ አለብን ለምትሉ ስፖርት ለማድረግ ሞክሩ። እና ደግሞ ወደ ስራው እንሄዳ በዛሁባቸው ላይክ በሸራ ትርሱ ይሄን የምታውቁት ከሆነ አያችሁት፣ ይሄ ይሄ ግርፋ ይባላል። ወይም ይሄ ማለት ነው። አያችሁት፣ ይሄ ይሄ ግርፋ ግርፋ ታውቁታላችሁ ብዬ አስባለሁ። ይሄ ደግሞ የተፈጨ ግርፋ ነው ያለኝ ማለት ነው። እኔ የተፈጨ ነው የምፈልገው፣ ማንኛውም የተፈጨ ነው የምፈልገው ማለት ነው። ይሄ የተፈጨ ግርፋ ነው እና በዚህ ግርፋ እንደዚህ አድርጌ የት ውስጥ አስገባዋለሁ መሰላችሁ? እዚህ ውስጥ አስገባለሁ። ያሸ አንድ መላጊያ ይበቃኛል፣ ምክንያቱም እቤት ስላለው እሰራሉ ሲያልቅቤ ማለት ነው። እዚህ ጋር ደግሞ ፍልፍል አስወጥ አለ። ፍልፍል አስወጥ ደግሞ የበላነው ነው ስብ የማቃጠል ባህሪ ይኖረዋል እና ግርፋም እንደዚያ እና ከበላን በኋላ ወይም በሆዳችን ከሳን በላ አንደኛ ሳን በላ በሁለት ሰዓት ልዩነት ውስጥ ያኔ ሁለት ሰዓት ከበላ ሳንበላ በሁለት ሰዓት ፊት ከምግብ በፊት ማለት ነው። ስንጠጣው ያለን የሆዳችን ስብ ወይም የጮማ ምናምን የማቃጠል መፍትሄ ወይም እንትን ስብ አለው ማለት ነው። ከዛ በኋላ ይሄ እኔ ደግሞ ትንሽ ያደረቁት እጨምርበታለሁ። እንደዚህ ያደርጋለሁኝ። አንድ ላይ አደረጋቸዋለሁኝ። እንሻላ የማቃጠሉ ባህሪ ትንሽ ሊኖረው ይችላል እና ደግሞ እዚህ እናንተ መጠቀም ያለባችሁ ነገር እኔ እዚህ ውስጥ አላደርገውም አልፈልግም ማለት ነው። ምክንያቱም እያዞረኝ ስለሆነ ማለት ነው። እርድ እርድ በተፈጥሮ ብዙ ነገር የማቀላል ብዙ ነገር የመስራት እድል አለው እና እናንተ እርድ ካላችሁ እርዱ መጨመር ትችላላችሁ። ግን እርዱ የምግቡ እርድ አይደለም። ተጠበቁ፣ እዚህ ጋ ማለት ነው። የምግቡ እርድ ስትጠቀሙ ሰውነታችሁ ቅመማ ቅመም ሲኖረው ሰውነታችሁ አቦ ስቡ ሳይሆን እራሳች የመሳት ባህሪ ይኖረዋል፣ እርዱ ማለት ምክንያቱም እርዱ አንደኛ ነገር እርድ ትክክለኛ እርድ ካልሆነ እንዳትጠቀሙት ብያለሁ። ከሌላችሁም ችግር የለውም፣ የሶስቱን ኡድም ትጠቀሙ ማለት ነው። ከዛ ምን አደርጋለሁ መሰለኝ፣ እዚህ ጋር ዝንጅብል አለኝ። ዝንጅብል ምን አደርጋለሁ መሰላችሁ? እንደዚህ ያደርጋለሁ። ዝንጅብል ይበቃኛል፣ ምክንያቱም ሲያልቅብኝ ሲያልቅብኝ እሰራለሁ ማለት ነው። ከዛ እንደዚህ አረኩት። ሁሉም ውድ በአንድ ብርጭቆ ወይም በአንድ እንትን አደረኩኝ። ከዛ ከድኘ ማለት ነው። እንዴት እንደማደርገው ተመልከቱ። እኔ እንደማደርገው ካላደረጋችሁ ምን ለመቀነስ እንትን አይኖራችሁም። ይሄ ደግሞ እንደዚ አደረኩት፣ አያችሁት። ሁሉም ውድ አንድ ላይ እንትን አልኩት ማለት ነው። አደባለቅሁት። ከዛ በኋላ እዚጋ ውሃ አለኝ። እኔ በባዶ ሆዴ ነው ጠዋት ባዶ ውሃ እንድንጠጣ ከፈለኩኝም፣ ምግብ ከበላሁ በኋላ ምግብ ከበላሁ ከሁለት ሰዓት በኋላ እጠጣለሁኝ። ምክንያቱም ምግብ ከበላችሁ በኋላ ነው እንጂ ምግብ ከበላችሁ በኋላ በሁለት ሰዓት ትጠጣላችሁ። ከሰዓት ትበሉ በፊት ልትበሉ ሁለት ሰዓት ስቀራችሁ ትጠጧላችሁ ማለት ነው። እና ውሃ እንደዚህ ያረግኩት እዚህ ጋር ውሃ መሙላት ብቻለሁ። ውሃ ውሳኔ ደግሞ እዚ ጋር ባዶ ብርጭቆ አምጥቼ ለማንኛውም እናንተ እንደፈለጋችሁ ማረግ ትችላላችሁ። እኔ ለመቀነስ እጄ ነው አሁን መቀነስ የምፈልገው የወላሄ እኔ እጄ ነው ችግር የሆነብኝ ሆን እጄ ነው ማለት ነው። እዚ ጋ ውሃችን እየፈላ ነው፣ ወቅት ፈልቶ ጨርሷል ውሃ። እሺ ከዛ በኋላ ምን አረጋለሁ መሰላችሁ? እዚ ጋር አያችሁት፣ እዚ ጋ እንደዚህ ያረጋለሁ። ቅድም ያዋሃድ ነው እንትን ማለት ነው ከምንትን ምንድነው ዝንጅብሉ ቅምትን ቆንዶ በርበሬው ግርፋው አንድ ላይ አድርጌ ምን አደርጋለሁ መሰላችሁ ከዛ እዚህ ጋር የፈላው ውሃ አለ። የፈላው ውሃው ላይ እንደዚህ አደርጋለሁ። ሽታው ደስ ይላል። ያው ግን ቆንዶ በርበሬ ትንሽ የማቃጠል ስሜት ሊኖረው ይችላል፣ ግን እናንተን ለመቅሳት የማናረግ ጥረት የለም አላላችሁኝ? ለመቅሳት ያላችሁ ጉጉት እስኪ አያለሁ ማለት ነው። የምትጠቀሙት ግን አብዛኞቻችሁ እኔ የምሰራው የተጠቀማችሁ አይደለም። አልሐምዱላ የኔ ለውጥ ብታዩ ጉኝት ሉ ነበር። እኔ በፊት ፎቶ ቢኖርማ ወላሂ የበፊት ፎቶ ለቅቄላችሁ የዛኔ ጉጉታችሁ ይጨምር ነበር። እኔ ግን የበፊት ፎቶ የለኝም እንዳጋጣሚ ስልክ የተነ ነግሬያችኋለሁ። በሰሞኑ የበፊት ፎቶ እንደምን ማሳይ እና ምናምን አላችሁኝ። እህቶቼ እኔ ልንገራችሁ እኔ በፊት ፎቶ የለኝም። እንዳጋጣሚ በሳውዲ ስመጣ ማለት ነው እንትን ዳታ፣ እኔ በዳታ እንደምጠቀም ታውቃላችሁ አብዛኞቻችሁ። እና ዳታ አልሰራም ሲለው ሰውዬው የዚህ ሀገር ሲም ዳታ አስገብቶስ ዳታ አልሰራም ሲል ምን አረገ? ምስላችሁ ስልክ ሌላ ስልክ ገዛለኝ ማለት ነው። ከዛ በኋላ ያ ስልክ እንዳጋጣሚ ፎርማት ሆነብኝ ምን አረኩት ሲሙ አወጣሁት። እንደገና ደግሞ እንትን ፎቶዎቹ ምናምን ወደ አዲሱ ስልክ ለመገልበጥ ስል ሳስተካከል ሙሉ ለሙሉ ፎርማት ሆነብኝ ማለት ነው። እና ፎርማት ሆነብኝ የበፊት ፎቶ ወላ ባለቤትን ስጠይቀው የለውም፣ ሲጀመር የለውም። እሱ ፎቶ የበፊት ፎቶ የለውም። እና እንደ አጋጣሚ ስልኩ የእሱ ራሱ አዲስ ነው እና አልሙህም እኔ አልሀምድሊላ እኔ አሁን ውፍረት የምፈልገው የት ነግሬያቸዋለው፣ ውፍረት የምፈልገው የት ብቻ ነው። እኔ እጄ አካባቢ ብቻ ያለው ውፍረት ለመቀነስ ነው ይሄ ሁሉ ጥረት ማለት ነው። አልሀምድሊላ፣ ስሙ አልሀምድሊላ። ነገር ግን ይሄ ሁሉ ነው የምለው ሰውነት ቢኖረኝና አብድ ነበር። ሀቂቃ ነው የምላቸው እኔ ከወገብ በላይ አልሀምድሊላ፣ የሚያክል የተከበደ ነገር አይደለም ግን በፊት ነበር። በላይም በላይ አልሐምዱላህ ጡትም ቦርጭ ምናምን ምንም ምን የለብኝም። አልሐምዱላህ ዋናው ነገር የተቸገርኩት ነገር ምን እንደሆነ ታውቃላችሁ? ወላሂ እጄ ብቻ ነው እጄ። አሁን እጄ አልሐምዱላህ በፊት ትልቅ ነበር። እንደውም ምን ልበላቸው እና ይሄም የራሱ ሠላሳ አመት አድርጎ ነበረ። እና በነገራችን ላይ ከውፍረት ጋር የሚመጣ ነገር በጣም ይከብዳል። ይሄን ከውፍረት ጋር በቃ ትልቅነት ትልቅ ሰው ያደርጋችኋል። አስራ አምስት አመት ራሱ ሆናችሁ በቃ ሃያ አምስት በቃ ሰላሳ ምናምን ነው የሚያስመስላችሁ ማለት ነው። ምክንያቱም ውፍረት በጣም የሚያስጠላ ነገር ነውና እናንተ ለመለወጥ ከኔጋ ቻሌንጁ የምትጀምሩ ከሆነ እኔ ደግሞ ለእናንተ የማላደርገው ነገር የለም። እና ከሙን በፍሬው አሳየኝ በተፈጨው አሳየኝ ላላችሁት እንሻላ ነገ ደግሞ በምሰራው ቪዲዮ እሱን ይሆናል። ያው እኔ ከሙን ፈጅር ነው የምጠቀመው። ፈጅር ስለምጠቀመው ይሄን ያክል እንትን አልልም ማለት ነው። ዕልማህም እንሻላ ለመስራት እሞክራለሁ። ቢዝንላህ ተዓላ ሌላኛው ነገር ደግሞ እናንተ በላይክ እና በሸር አብረታትኝ። ወዳችኋለሁኝ፣ አከባችኋለሁኝ። አላህ ሰብሓን ወተላ ኸይር ምንዳችሁን ይክፈላችሁ። ለበለጠ ኢንሻ አላህ ነገ በሌላ ቪዲዮ እንገናኛለን። ፊ አማኔላህ ብያለሁ። እኔ ወዳችኋለሁ።